የአማራ ክልል ምክር ቤት አፈ ጉባኤ ፋንቱ ተስፋዬ ለክርስትና እምነት ተከታዮች እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ በማለት መልእክት አስተላልፈዋል። ለጥምቀቱ ዮሐንስ ወደ ጌታችን መድኃኒታችን ኢየሱስ ክርስቶስ መሄድ ሲገባው፣ ጌታችን ግን ወደ ዮሐንስ የሄደበት ምክንያት ትህትናን ለዓለም ለማስተማር መሆኑን ቤተ ክርስቲያን አበክራ ታስተምራለች። እኛም በዓሉን ስናከብር ትህትና በተላበሰና በመከባበር ሊሆን ይገባል። ከመቼውም ጊዜ በበለጠ ወጣቱ ለታቦቱ ክብር አካባቢውን እያስዋበ መንገድ እየጠረገ እግዚአብሔርን እያገለገለ ነው። በተጨማሪም የቀደመ ሴቶቻችን ለማጎልበት የእስልምና እምነት ተከታይ እህት ወንድሞቻችን ለበዓሉ ድምቀት እያሳዩት ያለው የባለቤትነት ስሜት አድናቆት ሊቸረው ይገባል። መከባበርና መደጋገፍ የዕለት ተዕለት ተግባራችን በማድረግ ለሀገረ መንግስት ግንባታው የራሳችን አስተዋጽኦ ልናበረከት ይገባል ብለዋል በእንኳን አደረሳችሁ መልእክታቸው